ሰላም ጤና ይስጥልኝ የሀገር ሚዲያ ዩቱብ ቻናል ቤተሰቦች እንዴት ናችሁ? ደና ናችሁ? እኔ ደና ነኝ፣ እግዚአብሔር ይመስገን። እንኳን አደረሳችሁ ለኢየሱስ ክርስቶስ ስቅለት በዓል ማለት ነው። ና ዛሬ እስኪ ከአዲስ አበባ ሰማይ ስር ተገኝተናል እንደምታዩት እንዴት እንዴት እንዴት እንዴት እንዴት እንዴት እንደሚያምር እኛኮ በተፈጥሮ የታደምንን አላወቅንበትም እንጂ ነው

የሀገሬ ሚዲያ ስደት እያሉ ልጆቿ ስደት ከሚያልቀው ሀገራችን

ሰላም ቢሆን እና ሁላችንም ተሰብስበን በሀገራችን በንኖር እና አዲስ አበባ ሰሜን ስር ዛሬ ተገኝተናል። እስኪ ላስጎብኛችሁ ለኢየሱስ ክርስቶስ ስቅለት በዓል ክርስቲያን ወዝ ወንድሞቼ፣ የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ እያልኩኝ እስኪ ልጋብዛችሁ እና ደግሞ ሀገሬ ሚዲያ አዲስ ቻናል ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ እስኪ ያሳድጉኝ። ይሄ ድምጽ ደግሞ ከየት ይመስላችኋል እናንተ ራሳችሁ ታውቁታላችሁ እና ሰብስክራይብ እያደረጋችሁ አሳድጉልኝ ቻናሌን አዲስ ነው ሀገራችንም የኢትዮጵያ ችን ትመስላለች ውብ እኮ ሆነች አላወቅንባትም እንጂ እንዴት እንደሚያምር። እንኳን አደረሳችሁ በድጋሚ። ለኢየሱስ ክርስቶስ ስቅለት በዓል እንኳን አደረሳችሁ በድጋሚ። ውድ ሀገር ልጆች፣ የሀገር ሚዲያ ተከታዮች ማለት ነው እና ላይክ አድርጎ ሰብስክራይብ አድርጎ በተረፈ በሌላ ቪዲዮ ቆንጆ ቪዲዮ እስክንገናኝ ድረስ እስከዛው ድረስ መልካም ቆይታ መልካም ጊዜ ይሆንላችሁ ብላለሁ። ግን ሰብስክራይብ እንዳትረሱ። ሳድጉልኝ ቻናል ላይ ሰብስክራይብ ላይክ አደርጉልኝ። እንዴት እንደሚያምር እንዴት እንደሚያምር እውነት ሀገራችን ውብ ነች፣ ውብ ነች። ለማንኛውም ዛሬ አዲስ አበባ ሰራይ ስር ተገኝተናል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ መልካም ጊዜ ይሁንላችሁ።